ሚስትረ ሂጃ ምክር ሚስትረ ሂጃ ምክር ሚስትረ ሂጃ ምክር ሚስትረ ሂጃ ምክር ቴ በይጃበሽ በይጃበሽ ኩሬ በእስልምና ደጌ

ሂጃብ ደግነት ነው፣ የውስጥሽ ውበትን ምሽግ ነው፣ ከጥቃት የምትደኝበትን ልብ አድርገሽ ስኒ። ይህንን ምሳሌ አንድም ሁለትም ነው። ጨውና ሞሌ ንጹሕ ያልሆነ ምግብ ክፍት ያደረ በልቶ ልምሾ ሆነ ታሞ በደው ተመጡ፣ ኡዙር ተዛመተ ለሌላም ተረፈ በአበደ ውሻ እንደተለከፈ መድኃኒት ነበረ አዋቂ ተፋ እንጂ ከሞት የሚያድነው ይህን ያድም ምግቡ፣ ምግቡ አንቺ ነሽ። ጽዳቱ ሂጃብ፣ በሽታው ዝሙት ነው። የገላጅ ሰበብ ህመምተኛው ዜና የተዳፈረሽ ውሻውን ኃጢአት ነው ሸይጧን አመጣሽ። መድሃኒቱም ቶባ ጠንካራ ነሳ ሞትም ጀሃነም ነው። የእሳትዋ አንቺ ሂጃብ ለምሰሻው ረጅ ስትገኝ ራስሽም ሌላም ሰው እንዳዳንሽመኝ በቁርአኑም ትዕዛዝ ባስተምሮተ ነቢ ምንዳሽም ጥፍ ነው አላ ፊስት ቅርቢ አስበልጦ ፈጥሮች ከወርቅና ገንዘብ እንዲወድሽ አርጎ የወንዶች ልጆች ቀል ለአንቺ የተሰጠ ኩራትሽ ነው ሂጃብ። ሕግ ማስቀመጡ ሥርዓትና ገደብ በእጅጉ ይገርማል የአላ ሥራአ ጥበብ። በሸትነት ያልካል አጥር የሌለው እርሻ አላፊያ አግዳሚው አምሮት መውጫ ቅምሻ ሰብሉ ተሰብስቦ ሳይገባው ደማ የአውሬ መፈንጨ ይሆናል በድማ። እሸቷ ማንችነሽ ሻትሮም ሂጃብሽ አውሬው የተመኘሽ ባይኑ የቃኘሽ አውድማው ሚዛን ነው የፍርድ ቀለታ ማናለ የሚመርጥ በሳት ጨዋታ። የብረት በር ነው ሂጃብ ለሴት ልጅ የመከበሪያዋ አይሸሪያዋጅ የመከበሪያዋ አይሻሪያዋጅ። ቤትን ክፍት አድርገው ሌባ ቢዘርፋቸው ሐዘን ነው ጸጸት ነው ንዴት ነው ትርፋቸው። ሂጃብ ሥርዓት አለው ስላለባበሶ በቁርአን በሃዲስ ብዙ የተወሱ። አካል የማያሳይ ቅርጽ የማያጎላ ያልተብለጨለጨ ለማሳመር ገላ ያላሸበረቀ ቀለሙ ያልጎላ ለአይን እንዳይጋለጥ ገላ መሸፈን አለበት እንዳላህ ትዕዛዝ፣ ሂጃብ ያነጻሻል ከሚመጣው መዘዝ። የወንድ ልብስ መልበስ ልታይ ልታይ ማለት ኩራትና ዝና ጉራ ከታየባት! መንገዱ ስታለች ሀያ ከጎደላት ጌት ቀለማ ቀለም ሽቶ በመቀባት ይዳረጋልና ለከፋ ጥፋት፣ ይዳርጋልና ለከፋ ጥፋት፣ ካቻ የለሽ አላህ የተሰጠው ትእዛዝ ዘላለማዊ ካ ላይ ጠፋ፣ ይደለጽ ከሚተናኮላት ከደፋር እንድትርቅ፣ መከና ነቢያዋን በላይዋ እንድትለክ ታዘዋል ነብዩ በውል እንዲያስተምሩ ከጃሊ ያላከው ብርሃን እንዲያብሩ አደምና ሐዋን ልብሳቸውን ገፎ ሸይጧን በተንኮሉ ቀድሞ አሸንፎ ከጀነት መካከል እንዳስባረራቸው በእኛም ላይ እንዳይሆን ነቢና ሳያቸው። እንግዲህ ሂጃብሽ የነፍስሽ መዳኛ የሚከላከለሽ ከርጉም አመፀኛ የነፃነት አዋጭ ከስራት የመውጫ የአማኝነት አርማ ሀያ መገለጫ በራስ መተማመን የጠንካራ ምግባር የደግነት መንገድ የጀነት መግቢያ በር አጥፍቶ ከመጥፋት ነዶ ከመካተል ሂጃብ ማረስረሻ ነው የራህመቱ ጠል የሰውን ልጅ ድክመት የሚያውቀው ፈጣሪ ፍጹም ይቅርባይ ነው ከልቡ መሃሪ፣ ጸጸት ያነደደው ፍርሃት የተሰማው ስህተቱን አምኖ ይቅር በለ ይላለው። መኽፊራው ሰፊ ነው ምንዳውም ታላቅ ነው። መኽፊራው ሰፊ ነው ምንዳውም ታላቅ ነው። ገበሬው ዘራ በደጋ በቆላ፣ በአንድ ወገን በቆሎ፣ በአንድ ወገን ማሽላ ጋለጠለውፍ ማሽላው ተበለ ልባስ ስለሌለው ተገኝቶ ባሁላለ ማሽላው ተብርጅ ነው ወርቃን ያለው ገላ በቆለው ባለ ሂጃብ በኢማን የተሞላ ለጀነት ያለመ የኋላ የኋላ የአላህን ትዕዛዝ ፈቃድ እንዳሟላ ሴትን የሚያሳስብ የሚያስጨንቃት የውበቷ ጉዳይ የፈተናት ከአላ ትዕዛዝ ጋር የሚያሟግታት። ይህን በማስመልከት ቁርአን እንዲህ ብሏል። አላህ በእናንተ ላይ ገሩን ነገር ይሻል፣ ችግር ሊገጥማችው አይሻም። ጨርጾ ይጠብቃችኋል ከክፉታ ደርዞ ለሴት ልጅ መኳኳል ማማርና ማጌጥ ከባሏ ፊት ስትቀርብ እንት ገባይን ውስጥ በትክክለኛው በተገቢው ቦታ ውበቷን ብታሳይ ፈቅዶላታል ጌታ። እንደ ተጠቀሰው በሱረተ ኑር ውስጥ መታየት ያለበት የሴት ልጅ ጌጣጌጥ ለባሏ ብቻ ነው ያለማወላዳት። መማርና መዋብ መታየት ያለባት የመታዘዝ አጀር የመገዛት ምንዳ በቁርአን ተጠቅሷል፣ በማያወላዳ ከነቢያትና ከጻድቃን ሰማዕታት ከመልካሞቹ ጋር ሆነው በአንድነት የአማረውን ዋጋ እንደሚቀበሉ የአላህ ዋዕድ አለ በማይሻር ቃሉ የታማኝ ሰውነት የታዛዥነትሽ በራሴ መመካት የበላይነትሽ ሂጃብ መልካምነት፣ ደግሞም የነፃነትሽ የብረት ጋሻ ነው ችግር መመከቻ። እንግዲህ እህቴ ጠንክረሽ ተማሪ፣ የአላህ ቃሎ ይግዛሽ በሂጃብ መሪ፣ የአላህ ቃሎ ይግዛሽ በሂጃብ መሪ። ሂጃብ ውበትሽ ነው፣ ሂጃብ ትነካሬ ጣፋጭ እስልምና የእምነትሽ ፍሬ። መጋገጥ ቢበዛ ወርቅ ቢኮለኮል እንደ ግመል ሻኛ ጸጉሮሽ ቢኮለል ገላ ተብርጅ ሆኖ የሰውን ቢያማለል ነውና ባንዴ ሁለት ነፍስ ምክት እቴ በሂጃብሽ ነፃውኝ ከመደል እንግዲህ በካል ከምቱ ያለፈ ጊዜ ለአላህ ተገዢ በጸጸት ያለፈ ስህተቴን ተጸይፌዋለሁ። ሕገ እስልምና ተከብየዋለሁ። አላህን ከልቤ ይቅርታ ላለሁ። ሙሐመድን ባርያው መሆኑን አምናለሁ። ዘወትር ለሂጃቤን ሰጣለሁ ዋጋ አምኜ ከጌታ የተሰጠኝ ጸጋ አምኜ ከጌታ የተሰጠኝ ዜጋ የሸይጣን መሳሪያ ዝሙት ለዋጋ